ሰላም ሰላም ባቡልኸይር ነን፣ እንደምን አላችሁ? ዛሬ እንግዲህ በባቡልኸይር የእርዳታ ድርጅት ተገኝቻለሁ። ሰላም ጋይስ፣ ወደ ባቡልኸይር የበጎ አድራጎት ድርጅት መጥተናል። እንግዲህ አላማቸው አንድ ሚሊየን ማድረስ ነው። ራምዚ ሪል ስቴት በአንድ ቀን በሁለት ቀን እናደርሰዋለን በእርግጠኝነት። እነሱም ሽልማታቸው እንደሚያገኙ መቶ ፐርሰንት ኮንፊደንት ነኝ በእናንተ ስለምተማመን ማለት ነው። አሁን ከየት ነው የምንጀምረው እ እንዴት ናችሁ? ሰላም ነው ያው ቀረጻ እንደምን አለ ሰላም ነው ወይ? ያው ተያይተን ነበር። ዝም ብለን ለካሜራው ለቀረጻው ነው። ሰላም ነው። እሺ። ዋው! ሃይ እናት፣ እንዴት ነሽ? ዊ ተንክ ዩ ሶ ማች። ተንክ ዩ ተንክ ዩ ሶ ማች። እንዴት ነው እንድሜ? እሺ። ሰላም ናችሁ? እንዴት ነው? አለን አለን አለን። ተንክ ዩ ሶ ማች። እንዴት ናችሁ? ባቡልኸይር ስለመጣሁ በጣም ደስ ብሎኛል። እሺ። ዋው አለን እንዴት ነሽ? ሰላም ነው። ዋው አላውቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ትልቅ ነው። በጣም ደስ ይላል የምታደርጉት ነገር። ሀይ፣ ሰላም፣ ሰላም። ሀይ፣ ሀይ። እኔም ደስ ሰላም፣ ሰላም በጣም ደስ የሚሉት ማርያም፣ በጣም ደስ አሁን በጣም ሰዎች ከሄዱ በኋላ ነው መጣው። እሺ፣ በጣም ደስ ይላል ስለመጣው፣ በጣም ደስ ብሎኛል ከውስጤ ሰላሙ አለይኩም ላስጎብኝ እንኳን በድጋሚ ስለመጣህ በጣም ደስ ብሎናል ድርጅታችን ባቡልኸይር እርባት በጣም ታውቃለህ ብዬ አስባለሁ በቋሚነት የምገባ ላይ ነው የሚሰራው ከአምስት ሺህ በላይ ተመጋቢዎች አሉ በቋሚነት ማለት ነው እነዚህ ተመጋቢዎች በሶስት አይነት መንገድ ነው ሰፖርት የሚደረጉት። አንደኛው እንዳያቸው የተሰራው ምግብ ቀን በቀን እየመጡ ይዘው ይሄዳሉ። ሁለተኛው አስቤዛ የሚወስዱ ቤተሰቦች አሉ። አስቤዛ የሚወስዱ ቤተሰቦች ሁለት አይነት ቤተሰቦች ናቸው። አንድ በፊት ላይ ጥሩ ነው የሚኖሩ ግን ያው በተፈጥሮ ምን በሰው ሰራሽ የተለያዩ ችግር ደርሶባቸው በራቸውን ዘግቶ የተቀመጡ ቤተሰቦች አሉ። እነሱን ቀን በቀን እዚያ አምጥቶ ማሰለፍ ከባድ ነው እና የአስቤዛ ድጋፍ ነው የምናደርግላቸው። ሌላው ቤታቸው ራቅራቅ ያለ ቦታ በየቀኑ መጥቶ በትራንስፖርት እጥረት መጥቶ የማይወስዱ ቤተሰቦችን ያስቤዛ ድጋፍ እናደርግላቸዋለን። ሶስተኛው ደግሞ ቤላ ቤት ነው። አልጋ ላይ የቀሩ ቤተሰቦች አሉ፣ የሚካድማቸው የሚጦራቸው ልጅ የሌላቸው። እነሱም በድርጅቱ መኪና ቀን በቀን ቤታቸው ድረስ ምግብ ይወሰድላቸዋል ማለት ነው። ያው እዚህ ክፍል ምግቡ የሚበስለው እዚህ ቤት ላይ ነው። ሙስሊምም ነን ሙስሊሞችም እናቶች አሉ። እዚህ ያው አቡልኸይር ዘር ሃይማኖት የለም። ሰው የሆነ የተራበ ነው ገብቶ የሚጠቀሙ። ስለዚህ ስጋ ከሆነ ሙስሊሙ የሙስሊሙን ክርስቲያኑ የክርስቲያኑን ይሰራል። ኖርማል የጾም ምግብ ከሆነ ግን ሁሉም ተባብሮ የተሰጣቸውን አስቤዛ ሰርተው እዛ ጋር ለሚቋጠሩት እናቶች ያስረክባሉ ማለት ነው። በጣም ደስ የሚለው ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንደምናላችሁ ውድ ተመልካቾቼ ራምዚ ሊር ስቴት ከቀናቶች በፊት ከወርን በፊት ሊሆን ይችላል በጣም ረዥም ጊዜ ሰጥቶ ለማንኛውም በጎ አድራጎት የ8 ሚሊዮን ብር ድጋፍ አደርጋለሁ ግን የቲክቶክ አካውንቴን አንድ ሚሊዮን ተከታይ ካስገባችሁኝ ባለው መሰረት የተለያዩ በጎ አድራጎት ድርጅቶች ሞክረው ነበረ። ባቡልኸይር ግን ዛሬ ላይ ቲክቶከሮችን በመሰብሰብ የቀረው ቀን ውስን ስለሆነ እባካችሁ እገዛችሁን ባለው መሰረት አዶናይ እና እንዲሁም ሌሎች ቲክቶከሮች ዛሬ ጅምዓ ተገኝተው ይህንን በጎ አድራጎት በመስራት ራምዝ ዩኒቨርስቲትን ፎሎ አድርጉ እያሉ ያነሳሱ ይገኛሉ። እርስዎም ይህን ቪዲዮ ያዩ ከሆነ ና ራምዝ ዩኒቨርስቲትን ፎሎ ካላደረጉ ፎሎ በማድረግ የድርሻውን ይወጡ። ትንሽም ብር ቢሆን በሶ አማካኝነት ወደ ባቡል ኸይር እንደገባ ማሰብ ይችላሉ። ምክንያቱም ባቡል ኸይር በጣም ብዙ እርዳታ የሚፈልግ ድርጅት ነው። ሙስሊም ክርስቲያን አይል፣ ወንድ ሴት አይል፣ ዘር አይለይ፣ ልክ እንደ መቄዶንያ ሁለገብ የሆነ በጎ አድራጎት ነው። ሁላችንም ለዚህ በጎ አድራጎት መሰማራት አለብን። እርስ ፎሎ ባደረጉ ቁጥር ሼር ባደረጉ ቁጥር እርስዎ ለባቡልኸይር የሆነ ነገር እንዳደረጉ ማሰብ ይችላሉ። ምክንያቱም ስምንት ሚሊዮን ሲካፈል ብለው ሲያስቡ የእርስዎ ድርሻ ይኖራልና ወደ ኸይር ስራ እርስዎንም ጋብዘኖታል። ቀናቶች ብቻ የቀሩት ውድድር ነው። ስምንት ሚሊዮን ብር ለባቡር ይገባለት ማለት ብዙ ሽንቁር፣ ብዙ ቀዳዳ፣ ብዙ ምስኪኖችን ይረዳበታል። ብዙ ጎደሎዎችን ያሟላበታል። ስለዚህ ለሀይር ስራ መሽቀዳደም ይኖርብናል እና ሁላችንም ብንኖር ራምዚን ፎሎ ማድረግ አለብን። ባቡልኸይርንም ሃምሳ ሺህ ተከታይ ማስገባት ግብ አላቸውና እየገባን ባቡልኸይርንም ፎሎ እናደርግ። የመልካም ስራ ትንሽ የለውም እና ወደ ሀይር ስራ ሁላችንም እንድገባ ጋብዘውናል። ሰላም፣ ሰላም ባቡል ኸይር ነን፣ እንደምን አላችሁ? ዛሬ እንግዲህ በ ባቡል ኸይር የ እርዳታ ድርጅት ተገኝ ቻለው ራምዚን ሪል እስቴት ማለት ነው አንድ ሚሊየን ፎሎወር ካስገባችሁን ስምንት ሚሊየን ብር እንሰጣለን ብለዋል፣ ለ ባቡል ኸይር ማለት ነው። ስለዚህ የእኔ አላማ ምንድን ነው? በ ስድስት ሰአት ውስጥ እንድናስገባው እኔ ራሴ በየሁለት ቀኑ መቶ ሺህ ፎሎወር እያ ደግኩኝ ነው። ይኸው ራምዚን ሪል እስቴት ደግሞ አንድ ሚሊየን ማስገባት አያ ቅታችሁም ጋይ ስለዚህ በ ስድስት ሰአት ውስጥ አንድ ሚሊየን እናስገባቸው። ባቡል ኸይር ደግሞ አምስት መቶ ሺህ ፎሎወር እናስገባቸው። ከዚህ በታች የሚ ቀጥሉ ቪዲዮዎች አሉ። ይኸው ቀጣይ ቪዲዮ ይጫኑ የሚል አለ። ስለ ባቡልኸይር ማወቅ ከፈለጋችሁ እነሱ ቪዲዮዎች የዋቸው ታኩሬ መታለች። እንደምትመለከቱት ታኩሬ የምትለው ነገር አለ። ኤኒዌይስ ቴንክ ዩ ሶ ማች፣ ፎሎ ማድረግ እንዳትረሱ ላይቭ ይገባሉ። ወደ ባቡልኸይር ታጋረጋቸዋለሁ፣ ከዚህ በታች ማለት ነው። ግቡና ጊፍት መስጠት ከፈለጋችሁ መስጠት ትችላላችሁ። ተከታተለዋቸው ጋይስ፣ እንወዳቸዋለን። ኢንሻላህ